የሰው እንቁጣጣሽ በደስታ ሰማይ ላይ መጥቀን እንደ ንስር ቃል እንደገባ ነው ቃል ኪዳን ሳናስር ሹልክ ብለሽ ስትወጭ ከፍቅሬ መዳፍ ስር ጠምደሽ የሄድሽውን የመንፈስ በረኛ ደፍተሽ የራቅሽውን የጠረን ቂመኛ ጉስምቱን ጉንፍቱን ድብርቱን አብርሬ ሕልውናዬ ላይ መንጠላጠያሽን መሰላል ሰብሬ ከሩቅ እንደ ሎሌ ና ትይበትን ዘንግ መቋሚያሽ ቀን ጥሬ ደግሞ መጋጫሽን በቄስ አብጠልጥዬ ክል ያስብለኛንችን ኮልኮሎዬን ጥዬ እጅሽ የነካውን ሁሉን አቃጥዬ የሳምሹ ገላይን የማደርገው ባጣ ከዶፍ መሃል ቆሜ በእግዜርጅ ታጥቤው ጥቁረቴ እስኪነጣ ጥርግርግ ጋረኩሽ አጸዳዳሁሽ ስል ተመለሽ ደግሞ ትዝታን ይመስል መጣሽቤ ደግሞ ያኔ ላብሰለስል! አንቺ አደብ ሰባሪ አንቺ ሕልቆ ግርሻ የማይገባ ሽልሜ ከመግዘፊያሽ ጠፈር ከህልሃ ጎጆ ላተንሽ ከደሜ ስንት ደብር ስሜ ስንት መስጅድ ቆሜ ስንት ታዋቂ አስቅሜ ጥሪቴን ጨርሼ ዱበርቲ ጠቅሜ አንደበትሽ ከዱር የንብሲ ሳይ ቀስሞ ቁንጅናሽ ብሶበት እሳት ፍቅርሽ ግሞ ስለቴን በጣትሰሽ ከተፋልሺ ደግሞ አንቺ ዘረ ሰብል በቃ ያፈርቅሞ አንቺ ነፍስ ብቻ የክርስቶስ ሰልስት ያላዛር ማንገቻ መንጠላጤያሽን ሐረጉን በጥሸው መመላለሻሽን ድልድዩን ደርምሸው የፍቅርሽ መንገዱ ገደል ሆኖ ምሸው የሚያንቦገቡግሽ ዘይቱን ጨርሸው ከህይወት ቀጥፌ ቀብሬሽ ሳበቃ ውበት ራቁቷን ከገላሽ ተጣብቃ ጀንበር ከጥርሶችሽ ካይኖችሽ ስርፈልቃ የመስህብ ውሃ ከገነት የጠጣሽ ቅዠት የፈጠራት የስውርኪን ብጣሽ ህልም ያለመለማት መስክ መስለሽ መጣሽ፣ የክረምት ማግስት፣ የሰው እንቁጣጣሽ።